ጤናስጥልን ሰላም። የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምንቆያችሁ፣ ዛሬ ረቡ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እስከ 8 ሰዓት ድረስ ሊዘልቅ አገናኝቶናል። ከዚህ ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ቆይታ የምናደርገው ሰለሞን ኃይለ ኢየሱስ እና መሀሌ ታደለ ነን። ከእኛ ጋር ሁኑ ግብዣችን ነው። ተመልካቾቻችን የሰዓቱን አበይት ዜናዎች እናስቀድማለን። የጽዱ ኢትዮጵያ ንቅናቄ ለዜጋዎች ኑሮ ምቹ የሆነ የሆነና ከአየር ብክለት የጸዱ ከባቢዎችን እየፈጠረ ስለመሆኑ ተገለጸ። ኤፍኤም አዲስ 97 ነጥብ አንድ የተመሰረተበት 25ኛ ዓመት በድምቀት እየተከበረ ነው። የጤና ባለሙያዎች የሚያነሷቸውን ጥያቄዎች በመለየት ለመፍታት ይሰራል ብለዋል የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን። ቻይና፣ አሜሪካና አጋሮቿ በባህር ይዞታዎች ላይ የሚካሄደውን ጥናትና ምርምር በተሳሳተ መንገድ መግለጻቸውን ማቆም አለባቸው ስትል አሳሰበች። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ሕልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አለ። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽር የተስተካከለ ነው። ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር ይህ እርምጃ ትክክል ነው የሚል አሳባለሁ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረ ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ

በዶት ስትሪም ቻናሎቹ በቀጥታ የሚያስተላልፍ ነው የሚሆነው። እንድትከታተሉት እንጋብዛለን። አራት ተከታታይ ክፍሎች አሉት። የመጀመሪያው ክፍል ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ከ30 ጀምሮ ይቀርባል። ከወዲሁ ለማስታወስ ያክል ነው። መልካም እንቀጥላለን። ተመልካቾቻችን አጫጭር ጉዳዮቻችንን ነው የምናስቀድመው የጤና ባለሙያዎች የሚያነሷቸውን ጥያቄዎች በተገቢው ለመመለስ መንግስት በትኩረት እየሰራ እንደሚገኝ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሐሳብ ክልላዊ የጤና ባለሙያዎች የማጠቃለያ ምክክር በቦንጋ ከተማ ተካሂዷል። በምክክር መድረኩ ላይ የክልሉ ርዕሰ መስተዳድር ነጋሽ ወጌሾ እንደገለጹት ባለፉት ጥቂት ዓመታት መንግስት የዘርፉን ተግባር ይበልጥ ለማጎልበት የተለያዩ የለውጥ ማዕቀፎችን ቀርጾ ተግባራዊ ሲያደርግ ቆይቷል። በሂደቱም ውጤቶችን ማስመዝገብ መቻሉን የጠቆሙት ርዕሰ መስተዳድሩ የመልካም አስተዳደር ችግሮችን ለመፍታት መንግስት ትኩረት ሰጥቶ እንደሚሰራም ጠቁመዋል። የጤና ባለሙያዎች በአስቸጋሪ ወቅቶችም ጭምር የሰው ልጆች ሕይወት ለመታደግ ያለስስት ተግባራቸውን እየፈጸሙ ሲፈጸሙ ይገኛሉ ብለዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ ከባለሙያዎች ጋር በየደረጃው የተካሄደው ውይይት በዘርፉ የነበሩ ችግሮችን በጋራ ለመፍታት የሚያስችል አቅም የፈጠረ ስለመሆኑም ተገልጿል። ዜናዎቻችን ይቀጥላሉ። በትምህርት ጥራትና አግባብነት ላይ የተጀመሩ ጥረቶችን ይበልጥ ውጤታማ ለማድረግ መምህራን ድርሻቸውን እንዲወጡ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር አሳሰቡ። ትውልዱ በመምህራን ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ክልላዊ የምክክር መድረክ ተካሂዷል። በምክክር መድረኩ ላይ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሾ አገሾ ባለፉት ሶስት ዓመታት የትምህርት ዘርፉን ስብራት መጠገን የሚያስችሉ እርምጃዎች ስለመወሰዳቸው እና ለቀጣዩነቱም የተቀናጀ ርብርብ እንደሚደረግ ገልጸዋል። መምህራን የሚያነሷቸውን የደሞዝ ጥቅማ ጥቅሞች ጥያቄዎች በመንግስት ደረጃም ትኩረት እንደተሰጣቸውና ሌሎች ምላሽ የሚያሻቸው ጉዳዮችም መንግስት ቀዳሚ አጀንዳ አድርጎ እየሰራባቸው እንደሚገኝ አስገንዝበዋል። በምክክር መድረኩ ላይ በክልሉ ሁሉም ዞኖች የተውጣጡ መምህራን መሳተፋቸውን የዘገበው ሪፖርተራችን ሶሎሞን ባረና ነው። ተመልካቾቻችን አሁን ደግሞ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ የሚሰጡባቸው ጉዳዮችን ይዘን ነው የምንቀጥለው። ጽዱ ኢትዮጵያን ለመፍጠርና አዲስ አበባን አዲስ ገጽታ ለማላበስ ከእንጦጦ እስከ ፒኮክ የወንዝና የወንዝ ዳርቻ የኮሪደር ልማት ስራ እየተከናወነ እንደሚገኝ ይታወቃል። ባለፉት ስምንት ወራት የተከናወኑ ያሉ የልማት ስራ እንቅስቃሴዎች የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ ከፌዴራል ከክልልና ከከተማ የተውጣጡ የዘርፉ ኃላፊዎች ጋር በመሆን ጉብኝት አካሂደውባቸዋል። ጽዱ ኢትዮጵያ ንቅናቄ ለ ዜጎች ኑሮ ምቹ የሆኑና ከአየር ብክለት የጸዱ አካባቢዎችን የፈጠረ መሆኑንም ጎብኚዎቹ ገልጸዋል። ይህንኑ ጉብኝት ስትከታተል የቆየችው ሪፖርተራችን ሀምራይት ብርሃኑ በቀጥታ መስመር ላይ ነው የምትገኘው። ለተጨማሪ መረጃ ሀምራይት፣ እንደምን ቆይተሻል? የወንዝና የወንዝ ዳርቻ ልማት እንቅስቃሴው አሁን ያለበት ደረጃ ምንድን ነው የሚመስለው? የተከናወኑ ተግባራትስ፣ ዛሬ የጎበኙት ሰዎች የሰጧቸው አስተያየቶችስ ምን ይመስላሉ? አመሰግናለሁ ማህሌት። እንግዲህ የአካባቢ ቀን በዓለም ደረጃ ለ52ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ ይከበራል። ይህንን ምክንያት በማድረግ የአካባቢ ጥበቃ ባለስልጣን ከተለያዩ ከክልል፣ ከአዲስ አበባና ከፌዴራል የዘርፉ ኃላፊዎች ጋር በተለይ ከእንጦጦ እስከ ፒኮክ ያለውን የወንዝና የወንዝ ዳርቻ ልማት ስራዎችን ጎብኝተዋል። እንግዲህ በዚህ ባየናቸውን በርካታ የተፋሰስ ስራዎች የእርከን ስራዎችን ሌሎችንም ሌሎችንም የተመለከትንበት ነው። በተለይ በነዚህ በስምንት ወራቶች የተሰሩ ስራዎች ምንድን ናቸው ስንል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ለሊሴ ነቢ ስር አጠገቤ ይገኛሉ። ከሳቸው ጋር ጥቂት ቆይታ የማደርግ ነው የሚሆነው። እንኳን ደህና መልካም። በነዚህ በስምንት ወራቶች ውስጥ በዚህ በወንዝ ዳርቻዎች የተሰሩ ስራዎች፣ በተለይ ደግሞ ጽዱ ኢትዮጵያን ለመፍጠር የተሰሩ ስራዎች ምንድን ናቸው? አመሰግናለሁ። እንግዲህ አንዱ ዛሬ የምናከብረው ወይም ነገ የምናከብረው የዓለም የአካባቢ ቀን ትኩረት ተደርጎ የምንሰራበት ብክለትን የመከላከል ነው። ከዚህ መካከል ደግሞ ጽዱ ኢትዮጵያን ባህል የማድረግ ንቅናቄ ለቀጣይ ስድስት ወር የሚቆይ ዘመቻ እንጀምራለን ማለት ነው። በነገው ዕለት ይህንን አስመልክቶ ደግሞ በክልሎች እና በሁለቱ ከተማ አስተዳደሮች ያሉ አመራሮች ይህንን ስራ የሚመለከታቸው ከተማው ምን እየሰራ ነው፣ በተለይ ብክለትን ከመከላከል አንጻር የወንዝ ዳርቻን ከማልማት አንጻር ምን እየሰራ ነው የሚለውን የልምድ ልውውጥ የሚያደርጉበትን የመስክ ጉብኝት በዛሬው ቀን እያደረግን ነው። በዚህ ጉብኝት ብዙ ነገሮችን አይተናል ማለት እንችላለን። በተለይ ደግሞ የሀገር በቀል እውቀቶችን እንደዚሁም ደግሞ እርከኖች በየቦታው ተሰርተው የነበረውን የቆሸሸውን ወንዝን የአዲስ አበባ ላይ ያለውን የቆሸሸ ወንዝን የማጽዳት እና ጽዱ አድርጎ ለትውልድ የማሻገርን ሂደት ማየት ችለናል። በጣም ደስ ብሎናል። በነበረው ጉብኝት እንግዲህ በባለፈው ስምንት ወራት በጣም ትልቅ ለውጥ የሚያሳይ ስራዎች በኮንስትራክሽንም እንደተሰሩ ማየት ችለናል። ከተማ አስተዳደሩም ትኩረት ሰጥቶ በተለይ አካባቢ ጥበቃን ስራ እንደ አንደኛ ፒላር አድርጎ እየሰራ መሆኑን ያየንበት ነው። እንግዲህ ከነገ ጀምሮ የምንጀምረው የስድስቱን ወር ንቅናቄ ስድስቱንም ቴማቲክ ኤሪያዎች ላይ ያተኮረ ነው። በተለይ የፕላስቲክ ብክለትን የአፈር የውሃ ብክለትን የምንከላከልበት፣ የአየር ብክለት፣ የድምጽ ብክለት አጠቃላይ ደግሞ የአካባቢና ማህበራዊ ተጽዕኖ ግምገማ እንዲኖሩ በፕሮጀክቶች የማድረግ ነው። ይሄ ሁሉ ከሚሰናሰለው ካለው የከተማው ፕሮጀክቶች ጋር ተሰናስሎ አብሮ የሚሄድ ነው። የወንዝ ዳርቻ ልማቱን በይበልጥ ደግሞ እየተጋረጠብን ያለውን ብክለት በከፍተኛ ሁኔታ የሚቀንስ መሆኑን ያየንበት ነው። ር ጋር ጌ አመሰግናለሁ። እንጂነር እኔም አመሰግናለሁ። እንግዲህ ተመልካቾቻችን ከላይኛው ተፋሰስ ከእንጦጦ ጀምሮ እስከ ከተማው ታችኛው ተፋሰስ ድረስ የተሰሩ ስራዎች በርካታ ናቸው። እንግዲህ የጎበኙ ጎብኚዎችም ጽዱ ኢትዮጵያንና እንደዚሁም ደግሞ ለከተማ ነዋሪዎች ምቹ ሁኔታን ለመፍጠር ንጹህ አየርንም ለመፍጠር ያስቻለ መሆኑን ገልጸዋል ማለት ነው። መልካም እናመሰግናለን። ሀምራይት ለመረጃ አንቺንም እንግዳሽንም መልካም ቀን ይሆንልሽ። ተወዳጁ የዜና ሾው ዜና ኢትዮጵያን በያላችሁበት እዚህ ሸጉሌ አካባቢ ከሚገኘው የኤቢሲ ዋናው ስቱዲዮ እየተከታተላችሁ ትገኛላችሁ። ጉዳዮቻችንም ይቀጥላሉ። የጤና ባለሙያዎቹ የሚያነሷቸውን ጥያቄዎች በመለየት በየደረጃው ለመፍታት ይሰራል ሲሉ የአማራ ክልል ምክትር ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በአማራ ክልል የጤናው ዘርፍ አልበኝነት ለሀገር እድገት በሚል መሪ ሀሳብ ክልላዊ የጤና ባለሙያዎች የውይይት መድረክ በባህር ዳር ከተማ እየተካሄደ ነው። በመድረኩ እየተካተለ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ሳሙኤል፣ እንደምን ቆየህ? በመድረኩ የተነሱ ዋና ዋና ሀሳቦች ምንድን ናቸው? በተለይም የጤና ባለሙያዎች የሚያነሷቸውን ጥያቄዎች ከመፍታት አንጻር በመንግስት በኩል የተያዘው እቅድ ምንድን ነው ንገረን እስኪ። አመሰግናለሁ እንግዲህ በተለይም እንደ አማራ ክልል ከሁሉም ከክልሉ አካባቢዎች የተውጣጡ የጤና ባለሙያዎችና አመራሮች በተገኙበት በባህር ዳር ከተማ ወቅታዊ ውይይት እየተካሄደ ይገኛል። በዚሁ የውይይት መድረክም የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንም ተገኝተው ነበረ። በተለይም ደግሞ እንግዲህ የጤናው ስርዓት በተለይ የጤና ባለሙያ መሆን አርበኝነትን መወጣት ይጠይቃል። በተለይም ደግሞ የማህበረሰቡን ጤና በመፈወስ የማህበረሰቡን አገልጋይነት ስሜትን በመላመስ መንፈስ መስራት ይጠበቃል እና በዚህ ረገድ የጤና ባለሙያዎች ሚና ከፍተኛ መሆኑን አውስተዋል። ይህ ሲሆን ግን በተለይም ደግሞ በጤና ባለሙያዎች ዘንድ የሚነሱ ጥያቄዎች የሉም ማለት አይቻልም። ነገር ግን እነዚህ ጥያቄዎች ለመፍታት መንግስት በትኩረት እየሰራበት እንደሚገኝ ነው እንግዲህ የገለጹት። እነዚህ ጥያቄዎች ደግሞ በተለይም ደግሞ በየደረጃው ለመፍተት ለመፍታት ከክልሉ ጀምሮ እስከ ፌዴራል ድረስ አቋም እንደተያዘ እና በዚህም ደግሞ በትኩረት እየተሰራበት እንደሚገኝ ነው ያነሱት። የጤና ቢሮ ኃላፊው አቶ አብዱልከሪም መንግስቱ እንግዲህ በዚ መድረክ ላይ ተገኝተው ነበረ እንግዲህ እንደ አማራ ክልል በተለይም ደግሞ የጤናውን ዘርፍ በማሻሻል ረገድ በትኩረት እየተሰራበት እንደሚገኝ ገልጸዋል። የእናቶችና ህጻናት ሕክምናን ጨምሮ የተላላፊ በሽታዎች መከላከል እንዲሁም ደግሞ አዳዲስ የቴክኖሎጂ ግባዓትና የምርመራ ማሽኖችን ወደ ክልሉ ወደ የሆስፒታሎቹ የማስገባት ስራዎች እየተከናወኑ እንደሚገኙ ገልጸዋል። ከዚህ ባሻገርም በተለይም የጤና ባለሙያዎችን አቅም የማሳደግና ተወዳዳሪ የጤና ባለሙያ ለማፍራትም ክልሉ በትኩረት እየሰራ እንደሆነ ገልጸዋል። ነገር ግን በተለይም በተለይ ከቅርብ ጊዜ ወዲህ በተለያዩ አካባቢዎች እየተስተዋለ እንደሚገኘው በተለይም ደግሞ የጤና ባለሙያዎችን ጥያቄ መሰረት በማድረግ የተለያዩ ጤና ተቋማት ላይ የአገልግሎት አሰጣጥን ለማስተጓጎል ሙከራ መደረጉን አውስተዋል። ነገር ግን እነዚህ ሙከራዎች በተለይም ደግሞ ከ49 ሺህ የሚጠጉ የተለያዩ ባለሙያዎችን በክልል ደረጃ ማለት ነው በማወያየት የጤና አገልግሎቱ እንዲቀጥል መደረጉን ነው የገለጹት። ማለት ነው እንግዲህ ይህ ሲሆን እንግዲህ በተለይ የጤና ባለሙያዎች ጥያቄ ያላቸው ነገር ግን እነዚህን ጥያቄዎች የምናቀርብበት መንገድ በተለይም ማህበረሰቡን በማገ አገልግል መሆን እንደሚገባው ነው ሀሳባቸውን ያጋሩት። ማለት ነው ሀሳባቸውን በጋሩበት ወቅት በተለይም በዚሁ በተለይ በጤና ተቋማት አገልግሎትን አሰጣጥን በማስቀጠልና ና የተለያዩ ጥያቄዎች ቢኖሩም ማቅረብ እንደሚገባ ነው የጠቆሙት። ማለት ነው እንግዲህ መንግስትም በተለይም እነዚህን ጥያቄዎች በየደረጃው እየያዘና በየደረጃው ለመፍታት ቁርጠኛ መሆኑን ነው እንግዲህ የቢሮ ኃላፊው ያስታወቁት። ማለት ነው በዚሁ መድረክ እንግዲህ የተለያዩ የጤና ባለሙያዎችም እየተሳተፉ ይገኛሉ። እንግዲህ በተለይ ከታችኛው ጀምሮ ከጤና ኤክስቴንሽን ጀምሮ በተለያዩ ያሉ ባለሙያዎችም እንደ ክልል አስተዳደራዊ ሊሆን ይችላል እንደ ፖሊስም አሉ የሚሏቸውን ጥያቄዎች እያቀረቡና ምላሽም እየተሰጠባቸው ይገኛሉ። እነዚህ ጥያቄዎችና ምላሾችን ደግሞ በሌላ የዜና ሰዓታችን ወደ እናንተ የምናደርስ ይሆናል። ለጊዜው ያለኝ መረጃ ይህን ይመስላል። ባልደረባችን ሳሙኤል ወርቃየሁ ከባህር ዳር በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። መምህራን የግብረ ገብነትና የእውቀት ሴት አምንጮች ናቸው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ክልላዊ የመምህራን ውይይት መድረክ እየተካሄደ ይገኛል። ይህንኑ መድረክ የተከታተለችው ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ተጨማሪ መረጃ ትሰጠናለች። ራሄል እንደምን ቆይተሻል? በአማራ ክልል በነበረው የሰላም እጦት የተነሳ የትምህርቱ ዘርፍ ከፍተኛ ፈተና ገጥሞት እንደነበረ ይታወሳል። ከዚህ አኳያና ሌሎችንም ጉዳዮች በተመለከተ መምህራን ያነሷቸው ሀሳቦች ምንድን ናቸው? በውይይቱ አመሰግናለሁ። ማህሌትና ሰለሞን በባህር ዳር ከተማ እየተካሄደ የሚገኘው ክልል አቀፍ የማጠቃለያ የመምህራን የውይይት መድረክ ነው። በዚህ መድረክ እንግዲህ ከታችኛው የመምህራን የአንደኛ ደረጃ ከዛም በታች ያሉ ትምህርት ቤቶች ውይይት አድርገው ከዛም ከወረዳ ወደ ዞን የተለያዩ ውይይቶች ተደርገው ነው። እንግዲህ ዛሬ በክልል ደረጃ የማጠቃለያ መድረኩ እየተከናወነ የሚገኘው በመድረኩ እርዕሰ መስተዳድር አረጋ ከበደ እንዲሁም ደግሞ የአማራ ክልል ትምህርት ቢሮ ኃላፊ እና ደግሞ በምክትል እርሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ የሆኑት ዶክተር ሙሉነሽ ደሴ ሌሎችም የትምህርት ዘርፍ የስራ ኃላፊዎች የተገኙበት ነው። እንግዲህ በዚህ መድረክ በርከት ያሉ ሀሳቦች እንደሚነሱ ይጠበቃል። እስካሁን ባለው መርሃ ግብር ያሉት መረጃዎች፣ የተላለፉ መልእክቶች እና በተለይ ደግሞ

ባለፉት ሁለት ዓመታት የትምህርቱ ዘርፍ ያጋጠመው ስብራት በዚህ ደግሞ ወላጆች እንደ ሀገር ተማሪዎች፣ መምህራን እየከፈሉት ያለው ዋጋ እጅግ ከፍ ያለ መሆኑ ነው የተነሳው። በተለይ ርዕሰ መስተዳድር አረጋ ከበደ እነዚህ ተማሪዎች የት እየዋሉ እንደሆነ የሀገር የወላጅ ሀሳብ መሆኑን አንስተዋል። ይህንን ትውልድ ለሁለት ዓመታት ከትምህርት ገበታ ውጭ የሆነን ትውልድ ወደ መደበኛ አስተሳሰብ፣ ወደ መደበኛ የትምህርት ሀገር ወደምትፈልገው ከፍታ ለመውሰድ እየዋሉበት ያለው ሁኔታ አሳስበናል ብለዋል። መምህራንም በዚ ውስጥ ዋጋ እየከፈሉ ስለመሆኑ ነው ያነሱት። እንግዲህ ባለፈው ጊዜ እንደሚታወሰው በታች ትምህርት ቤቶች በተዘጉባቸው አካባቢዎች መምህራን ከፍተኛ ችግር እየገጠማቸው ነው የሚገኘው ከሰላምና ከፀጥታ መጓደሉ ጋር በተያያዘ ማለት ነው። ይህንንና ሌሎችንም በተለይ ከታች በውይይቶቻቸው ያነሷቸው አስተዳደራዊ የሆኑ ከሕግና ከመመሪያዎች አፈጻጸም ጋር በተያያዘ የገጠማቸው እንዲሁም ደግሞ በፖሊሲ ደረጃ ቢነሱ ቢቀረፉ በመንግስት ቢሻሻሉ የሚሏቸውን ሀሳቦች እያነሱ መጥተዋል። በዚህ መድረክም እንዲህ አይነት ሀሳቦች ይጠበቃሉ ማለት ነው። በተለይ የክልሉ ርዕሰ መስተዳድር መምህራን እየገጠሟቸው ያሉ አስተዳደራዊና ከመመሪያ አተገባበር ተገባበር ከህግ አተገባበር አንጻር በአስፈጻሚዎች በኩል ያሉ ክፍተቶችም እንዲቀረፉ እንግዲህ ይህንን ውይይት ይመራሉ ማለት ነው። ከክልሉ የትምህርት ቢሮ ኃላፊ ጋር ሆነው የተገኙ መምህራንም እንዲህ አይነት ሀሳቦችን ከታች ጀምሮ ይዘዋቸው የመጡ ቢቀረፉ የሚሏቸው ሀሳቦችን እንደሚያንጸባርቁ ነው የሚጠበቀው። በዋናነት የመድረኩ ዓላማ ተመሳሳይ የሆነ አስተሳሰብና ግንዛቤ ሀገር ወደምትፈልገው ከፍታ መሄድ የሚያስችል አረዳድ መፍጠር ስለ። የሆኑ የትምህርት ቢሮ ኃላፊዋ ዶክተር ሙሉነሽ ደሴ አንስተዋል። እንግዲህ ሌሎች የውይይት መንፈሶች ምን ይመስላሉ የሚለውን መረጃ ይዤን የምመለሰው፣ አሁን ያለኝ መረጃ ይህን ይመስላል። እናመሰግናለን ራሄል ለመረጃሽ፣ ጥሩ ቀን ይሆንልሽ። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ አንጋፋው የኢትዮጵያ ብሮድካስቲንግ ኮርፖሬሽን አካል የሆነው ሬዲዮ ኤፍኤም አዲስ 97 ነጥብ 1 የተመሰረተበትን 25ኛ ዓመት በድምቀት እያከበረ ይገኛል። እለቱ የባህልና ስፖርት ሚኒስትር ዴታ ነብዩ ባየና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ በተገኙበት በተለያዩ ሁነቶች እየተከበረ ይገኛል። እዚህ ጉዳይ ላይ ልንቆይ ነው። የ25 ዓመቱን ኤፍ ኤም አዲስ 97.1 ክብረ በዓል ስነስርዓት እየተካተለ የቆየው ዘጋቢያችን ሞላ ለማየው ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሞላ እንደምንቆየህ፣ ባልደረባችን እንኳን አደረሰ። ያው አንዱ አካል ስለሆነ የኤቢሲ ማለቴ ነው። የሁሉም ኤፍኤም ጣቢያዎች አሁን ኢትዮጵያ ውስጥ ላሉት መነሻ ይመስለኛል። ኤፍኤም አዲስ 97 ነጥብ አንድና የተነሱ ዋና ዋና ሀሳቦች በ25ኛ ዓመት ምስረታዎቹ አመታት ውስጥ ያበረከታቸው አስተዋጽኦ ምንድን ናቸው ተባለ፣ ንገረን እስኪ ሰለሞና፣ ማሌት እንኳን አብሮ አደረሰን። እንኳን ለ25ተኛ የኤፍኤም አዲስ 97 ነጥብ አንድ የምስረታ በዓል አደረሳችሁ። ኤፍኤም አዲስ 97.1 ከ25 አመት በፊት 1992 ወርሃ ግንቦት ላይ ነው ወደ አየር መዋል የጀመረው። ከዛን ጊዜ ጀምሮ እንግዲህ በተለያዩ ሀገራዊና ዓለም አቀፋዊ መረጃዎችን ወደ ህዝብ በማድረስ ነው። ይሄ 25ኛ አመት የብር ዩቤልዩ በዓል ላይ ደርሷል። በዛሬው ዕለትም 25ኛ አመት የምስረታ በዓሉን የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነቢዩ ባዬና የኤቢሲ ዋና ስራ አስፈጻሚ አቶ ጌትነት ታድሰ በተገኙበት በተለያየ ሁነት እየተከበረ ይገኛል። ኤፍኤም አዲስ 97 ነጥብ 1 እንደሚታወቀው በርካታ መዝናኛ፣ መረጃ እንዲሁም ደግሞ አስተማሪ ፕሮግራሞችን ወደ ህዝብ እያደረሰ መሆኑ ተመላክቷል። የኤቢሲ የኤቢሲ አካል የሆነ ኤፍኤም አዲስ ዘጠና ሰባት ነጥብ አንድ በተለይም ደግሞ በቀዳሚ የኤፍኤም ጣቢያ እንደሆነ ይታወቃል። ባለፉት ሀያ አምስት ዓመታት አበርክቶ እጅግ የላቀ መሆኑን ኤቢሲ ዋና ስራ አስፈጻሚ አቶ ጌትነት ተናግረዋል። ኤቢሲ ባለፉት አንድ ዓመት ሀያ አምስት ስልሳ ዘጠና የሚል ፕሮጀክት ቀርጾ ወደ ተግባር መገባቱ ተመላክቷል። ዋና ስራ አስፈጻሚው 25 ዓመት በኤፍኤም ቀዳሚ ኤፍኤም ጣቢያ በመሆን 60 ዓመት በቀዳሚ ቴሌቪዥን ምንጭነት ኢትዮጵያ ቴሌቪዥን በዘጠና ዓመት ደግሞ በብሔራዊ በኢትዮጵያ ሬዲዮ በሶስቱም ቀዳሚ የሕዝቡ የመረጃ ምንጭ በመሆን ማገልገሉን በታሳቢ በማድረግ ነው 25 60 90 ፕሮጀክት ተግባራዊ የተደረገ የሚገኘው ብለዋል። ዋና ስራ አስፈጻሚው አቶ ጌትነት ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ለአሁን ላይ በኢትዮጵያ ላሉ ሬዲዮዎችና ኤፍኤም ጣቢያዎች መነሻና እነሱን ያዋለደ ነው ብለውታል። ይህ ሲባል እንግዲህ በተለያዩ በቁሳቁስና በሰው ኃይል እንዲሁም በሌሎች መልኮች ድጋፍ በማድረግ አሁን ተጠቃሽ የሆኑ ሌሎች ኤፍኤሞች እንዲመሰረቱ ጠንካራ እንዲሆኑ አበርክቶ የላቀ መሆኑን አስታውሰዋል። እንግዲህ ባለፉት አንድ አመታት ኢቢሲ ወደ ይዘት በሚል ቀርጾ በ2569 ፕሮጀክት ላይ የተለያዩ ስራዎች እየሰራ መሆኑን ዋና ስራ አስፈጻሚው አንስተዋል። ከዚህ ውስጥ ለአብነት በተለይም ደግሞ ሬዲዮን ከዲጂታል ፕላትፎርም ጋር ዲጂታል አማራጭ ጋር በማስተሳሰር ከፍተኛ ስራ እየተሰራ መሆኑን አንስተዋል። ለዚህም በዶት ስትሪም የሚል አማራጭ ተፈጥሮ በሰው ኃይል በአደረጃጀት ጠንካራ በማድረግ ሬዲዮን ከዲጂታል ፕላትፎርም ጋር ማስተሳሰር መቻሉን፣ ይህም ደግሞ ለአድማጮች አማራጭ የማግኛና የመገናኛ ዘዴ እንደፈጠረ አንስተዋል። እንግዲህ በቴሌቪዥንም በብሔራዊ ሬዲዮም የሚሰሩ ይዘትን ለማሻል በርካታ ስራዎች መኖራቸውን ዋና ስራ አስፈጻሚው አቶ ማስጌጥነት ተናግረዋል። ከዚህ በተጨማሪም ለሕዝቡ ተደራሽ ለመሆን መላ አገሪቱ በሚባል ደረጃ የተለያዩ ስቱዲዮ ግንባታዎችን በማከናወን ይዘት በመላው አካባቢ ላይ ከማዕከል ብቻ ሳይሆን በተለያዩ አካባቢዎች ይዘት ከዛው እንዲመነጭና መልሶ ለሕዝቡ ተደራሽ እንዲሆን በማድረግ አኳያ ከፍተኛ ስራ መሰራቱን አንስተዋል። ኤፍኤም አዲስ 97 ነጥብ 1 ደግሞ በዚህ ዘርፍ በመዝናኛው ዘርፍ በርካታ አስተዋጽኦ ማድረጉንም ገልጸዋል። ባልና ስፖርት ሚኒስትር ዴታ ረዳት ፕሮፌሰር ነቢዩ ባየም ለኪነ ጥበብ ባለውለታ ነው ብለውታል። ኤፍኤማዲ 97 ነጥብ 1 በእርግጥም ኤፍኤማዲ 97 ነጥብ 1 የኪነ ጥበብ ባለሙያዎችን ስራዎች ለህዝቡ በማድረስ በተለይም ደግሞ የመዝናኛ ፈርጦች፣ የመዝናኛ አስተዋዋቂዎች፣ የኪነ ጥበብ ታዋቂ ታዋቂ ሰዎች አሁን ለደረሱበት ከፍተኛ መድረክ የፈጠረ መሆኑን አንስተዋል። ከዚህ በተጨማሪም ደግሞ የስራዎቻቸውን ወደ ህዝቡ ተደራሽ ከማድረግ በተጨማሪ ራሱ የኪነ ጥበብ ባለሙያዎችን ስራ መድረክ በመፍጠር መድረክ በመፍጠር ለምሳሌ ሙዚቃዎችን ያቀናብር ነበር። በሙዚቃዎችን ተደራሽ ከማድረግ ባሻገር ለከያንያኑ መድረክ በመፍጠሩን ርዳት ፕሮፌሰሩ አንስተዋል። ይህ በኪነ ጥበብ፣ በሙዚቃ፣ በቲያትር፣ በባህል በአጠቃላይ በመላ አገሪቱ ከፍተኛ አስተዋጽኦ ማድረጉን አንስተዋል። መልካም ረዳት ፕሮፌሰር ነብዩ የራሳቸውንም ተሞክሮ አንስተው ከዚህ በፊት ቀደም ብሎ በኤፍኤም በተላለፉ የሬዲዮ ድራማዎች ላይ ድራማዎች ላይ መሳተፋቸውን እና ለኪነ ጥበብ እዚህ አሳድጎ እዚህ አድርሰናል ሲሉ ነው የገለጹት። እንግዲህ ኤፍኤም አዲስ 97 ነጥብ አንድ እንደሚታወቀው በማህበራዊ አገልግሎት ቀደም ሲል ወረርሽኝ ሆኖ በነበረበት ወቅት ኤችአይቪ ኤድስ ኤችአይቪ ኤድስን ስርጭት የሚከላከል ይበቃል የሚባል ፕሮግራም ነበረ። በትራፊክ በመዝናኛ በርካታ ስራዎችን ሲሰራ የቆየ ጣቢያ ነው። ይህም ደግሞ አሁን አብዛኞቹ የፌም ጣቢያዎች ፌም አዲስን መሰረትና መነሻ በማድረግ አሁን ለደረሱበት አስተዋጽኦና አበርክቶ የጎላ ነው ማለት ይቻላል። አንጋፋ የመዝናኛ ሰዎችም የወጡበት ጣቢያ ነው። ለአሁን ያለ መረጃ ይህን ይመስላል። ባልደረባችን ሞላ ለማየሁ፣ በቀጥታ መስመራችን እውነቱን አስመልክተህ ላደረስክን ሰፋ ያለ መረጃ እናመሰግናለን። መልካም ጊዜ። ወደ ሌሎች ጉዳዮቻችን እንሻገራለን ሴት የሰላም አምባሳደሮችን ማደራጀት ለዘላቂ ሰላም ግንባታ በሚል መሪ ሀሳብ የአማራ ብልጽግና ፓርቲ ሴቶች ክንፍ ጽፈት ቤት በኢፌዴሪ ሰላም ሚኒስቴር ጋር በመተባበር በየአደረጃጀቱ ከሚገኙ ተጽዕኖ ፈጣሪ ሴቶች ጋር የውይይትና ና የምክክር መድረክ በጎንደር ከተማ እያካሄደ ይገኛል። ይህንኑ መድረክ እየተከታተለች የምትገኘው ሪፖርተራችን ወይንሸት ደጀኔ ለተጨማሪ መረጃዎች በቀጥታ መስመራችን ላይ ትገኛለች። ወይንሸት እንደምን ቆይተሻል? የዚህ መድረክ ዋነኛ ዓላማ ምንድን ነው? የተነሱ ሀሳቦችን ጨምረሻል። አመሰግናለሁ ሰለሞንና ማህሌት። ለይቱላችኋል ተመልካቾቻችን። በአማራ ክልል ጎንደር ከተማ ላይ ሴት የሰላም አምባሳደሮች የምክክር መድረክ እየተካሄደ ነው። እነዚህ ሴት የሰላም አምባሳደሮች ከክልሉ ከተለያዩ የሙያ ዘርፎች ላይ ተወጣጡ ናቸው። ከነዚህ ሴት ሰላም አምባሳደሮች መካከል አርሶ አደሮች፣ ሐኪሞች፣ መምህሮች፣ የዩኒቨርስቲ ምሁራን እና ከተለያዩ ዘርፍ የተወጣጡ ሴት የሰላም አምባሳደሮች ይገኛሉ። የዚህ መድረክ ዋነኛ ዓላማ በክልሉ የተገኘውን ዘላቂ ሰላም ለማስፈን የሴቶች ሚና ከፍተኛ በመሆኑ ሴቶቹ ከዚህ ቀደም የተገኘውን ውጤት እንዲሁም ደግሞ አሁን ላይ ያለውን ሰላም ለማስቀጠል ውይይትና ምክክር እያካሄዱ ይገኛሉ። በዚህ ምክክር መድረክ ላይ የተለያዩ ጥናታዊ ጽሁፎችም እየቀረቡ ይገኛሉ። ከጥናታዊ ጽሁፎች መካከል በጎንደር ዩኒቨርሲቲ የቀረበ ሴቶችና ሰላም የተሰኘ ጥናታዊ ጽሁፍ ቀርቦ ውይይት እየተካሄደበት ይገኛል። በዚህ መድረክ ላይም ከተገኙት ኃላፊዎች መካከል ብልጽግና በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ የሆኑት ዶክተር መስፍን አበጀ ናቸው። እሳቸውም በመክፈቻ ንግግራቸው ወቅት እንደገለጹት ሴቶች ለሰላም ሚና ከፍተኛ ሚና አላቸው፣ ግንባር ቀደምም ናቸው። ሴቶች በተፈጥሯቸው ሰላም ናቸው። እንዲሁም በአካባቢያቸው ላይ ግጭቶች ሲፈጠሩ ሰላምን በመስበክ ወዲያው ሰላምን ማስፈን ይችላሉ ሲሉም ሀሳቦችን አንስተዋል ሌላ ንግግር ያደረጉት ደግሞ የብልጽግና ፓርቲ በአማራ ክልል ቅርንጫፍ ጽህፈት ቤት የሴቶች ክንፍ ዘርፍ ኃላፊ የሆኑት ህሌኔ አባይ ናቸው እሳቸውን በንግግራቸው ወቅት እንደገለጹት እነዚህ ሴት የሰላም አምባሳደሮች በአካባቢያቸው ላይ በተለያዩ ዘርፎች ላይ ለምሳሌ ድግስ ማህበር ሊኖር ይችላል። እንዲሁም ደግሞ ቡና በሚጠጡበት ጊዜ ገዢ ትርክትን፣ ብሔራዊ ትርክትን፣ አንድነትን የሚያጠናክሩ ስለ ሰላም የሚሰብኩ ሴቶች ናቸው። እነዚህ ሴቶች አሁን ላይ በክልሉ ያለውን ሰላም ለማስቀጠል ከፍተኛ ሚና አላቸውም ሲሉ ሀሳባቸውን አንስተዋል። እነዚህ ሴቶችንም እነዚህ ሴት የሰላም አምባሳደሮች የተባሉትን ሴቶች ለማነጋገር ሞክሬ ነበረ። በንግግራቸውም እንደገለጹልን ያለውን ሰላም ለማስቀጠል የበኩላቸው ሚና እንደሚወጡ ልጆች ልጆቻቸውን በመምከር በአካባቢያቸው ላይ ያለውን ሰላም ለማስቀጠል እንደሚሰሩም ገልጸውልናል። እንግዲህ ውይይቱ እንደቀጠለ ነው። ለተመልካቾች ደግሞ ሰፋ ያለውን መረጃ የምናደርስ ይሆናል። መሃሊትና ሰለሞን ለጊዜ ያለን መረጃ ይህን ይመስላል። ወይንሻት ጥሩ ጊዜ ይሆነልሽ። ጠቅላይ ሚኒስትር ኢትዮጵያዊነት ለእርሱ ምንድን ነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ልሞቻችን ሲጨነጋገፉ የምንተው የውረት ጉዳይ አለ። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽር የተስተካከለ ነው። ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር፣ ዛሬ ላይ ሆነው ይህ እርምጃ ትክክል ነው የሚል አሳባለሁ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለው ያሰቡ ሰዎች ሳቱ። ይሄ ብዙ የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይሄ ለምን ትሮም የሚያደርጉት አድካሚ ነው፣ ግን በጣም ደስተኛ ነው ጀምሬ ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ለኢቢሲ የሰጡት ይህ ቃለ ምልልስ ዛሬ ምሽት ክፍል አንዱ በኢቢሲ የተለያዩ ቻናሎችና በዶት ስትሪም አማራጮቻችን ይቀርባል። እንድትከታተሉት ከወዲሁ ባክብሮት እንጋብዛችኋለን። ዜናዎቻችን ይቀጥላሉ። ይህ ዜና በቀጥታ እየተላለፈላቸው የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን ጉዳዮች እናጋራችሁ። የጀርመን ፍርድ ቤት የሶሪያ ፕሬዝዳንት የነበሩትን በሽር አል አሳድን ሲያገለግል በነበረ ግለሰብ ላይ የእድሜ ልክ እስራትን ብይን ሰጠ። ፍርድ ቤቱ በግለሰቡ ላይ ይህንን ፍርድ ያስተላልፈው በሶሪያ ተከስቶ በነበረው የእርስ በእርስ ጦርነት ወቅት በተፈጸሙ የሰብአዊ መብት ጥሰቶች ላይ ግለሰቡ ዋነኛ ሚና ነበረው በሚል ነው። በጀርመን ስቱትጋርት ከተማ የሚገኘው የፍርድ ቤት ታዲያ ኦማር በተባለ ግለሰብ ላይ ፍርዱን ያስተላልፈው የ30 ሰዎችን ምስክርነት ካደመጠ በኋላ እና ማስረጃዎችን

ቻይና አሜሪካና አጋሮቿ በባህር ይዞታዎች ላይ የሚካሄደውን ጥናትና ምርምር በተሳሳተ መንገድ መግለጻቸውን ማቆም አለባቸው ስትል አሳሰበች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ይህንን ያሉት በቅርቡ አሜሪካ፣ ጃፓን፣ አውስትራሊያና ፊሊፒንስ የባህር ኃይላቸውን ለማጠናከር መስማማታቸውን ተከትሎ ነው። ቃል አቀባዩ የእነዚህ ሀገራት ትብብር ቻይናን ለማጥቃት ያለመ ይመስላል ብለዋል። ይህ ደግሞ በምስራቅ ቻይና ባህርና በደቡብ ቻይና ባህር ውጥረት እንዲሰፍን የሚያደርግ ነው ማለታቸውን የዘገበው ሲጂቲኤን ነው።